የመስቀል በዓል በአማራ ክልል ባዊ ዞን ማህበረሰብ ዘንድ ትልቅ ቦታ የሚሰጠው ነው። በማህበረሰቡ ዘንድ በመስቀል በዓል ቂም ይዞ ባሉን የሚያከብር አይኖርም። በአካባቢው የተጣላ ሰው እንኳን ቢኖር በባሉ ቀደም ብሎ የእርቅ ስነ ስርዓት ተከናውኖ ባሉን ሰብሰብ ብሎ ያሳልፉታል። ይህ ባህል ለኛ ታላቅ ባህል ነው። በእምነት ተቋማት የምናምነውና በመስቀል የሚከበር ነው። የውሂ ባህልም ይህ ብቻ ሳይሆን እስከ ህዳር ብሎት ምን መገናኘት አለ። ቂ ቂማኛ ካለም ቀድመን እናስጠርቃለን። ህዝቡ ደግሞ ተሰብስቦ በዚህም ነገ ዛሬ ደመራ ተቀልነ ብዙ ህዝብ ነው የሚወጣው። እና በአንድ ላይ ይሄ ይሄ ስንል ይሃ ይሃ እያለ ህብረተሰቡ ተከትሎን፣ ሴቶችም ተከትለው ጦር ይዘን ነው ጭቦገር ምንወጣ ከከብት በግ ከበግ ተመርቶ ተገዝቶ የምንጠብቀው በዓል ነው መስቀል። እና መስቀል ልጅ ወደ አባቱ ቤት ያልሄደ፣ መስቀል ላይ አባት ወደ ልጅ ቤት ያልሄደ ሰው እኛ ጋር አይኖርም። ሁሉም የሚገናኝበት ወቅት ዘመን በአካባቢው የመስቀል በዓል ዝግጅቶች የሚጀመሩት ከአንድ ወር ቀደም ብለው ነው። በዝግጅቱ ወቅት ሴቶችም ወንዶችም የየራሳቸው የሆነ የስራ ድርሻ አላቸው። ወንዶች ለደመራ የሚሆኑ ዝግጅቶችን ያዘጋጃሉ። ነጫጭ እንጨቶችን በአካባቢው አጠራር ባላፉች የተባሉ እንጨቶችን በተዘራው ሰብል ማሳ ላይ ይተክላሉ። ግንድ በመቁረጥም ወደ ቤት ያስገባሉ። ይህም የብርሃን ዓመት ይሆን ዘንድ የሚመኙበት፣ የተዘራው አዝርት በደንብ እንዲያፈራ ምኞታቸውን የሚገልጹበት ነው። ሴቶች ደግሞ በቤት ውስጥ የሚዘጋጁ ባህላዊ ምግብና ጦችን ማዘጋጀት ዋነኛ ተግባራቸው ነው። ሴቶች በሴቶች ወንዶች በወንዶች የሚጠብቀውን ነገር ተዘጋጅተን እንጠብቀዋለን እና በጣም ደስ ብሎናል። ዘንድሮ ደግሞ ለየት ያለ ባህል ነው የገያየ ነው ይሄ፣ ማለት ከቅቤና ከጨው የተዘጋጀ ለመስቀል ደመራ የተዘጋጀ እንደ ባህላችን አብዚ ይባላል። ይሄ ደግሞ ከሽሮ የሚዘጋጅ የባህላችን ለመስቀል ደመራ የሚዘጋጅ የሽሮ አብዚ ይባላል። በአካባቢው በደመራ ዕለት ተደምሮ ያደረው ደመራ የሚለኮሰው ሰው በእለተ መስቀል ሌሊቱን ነው። በዚህ ሁለት ታዲያ አንድ ሰው ከአንድ በላይ ችቦም ሊያበራ ይችላል። ይህም የሚሆነው ደግሞ ከዚህ ቀደም በሞት የተለየ የቤተሰብ አባል ካለ በሱ ስም የሚበራ ችቦ ነው። የመስቀል በዓል የማህበረሰቡን ግንኙነት በማስተሳሰር በኩል የሚጫወተው ሚና ከፍተኛ ነው የሚሉት የአዊ ብሔረሰብ አስተዳደር ባህልና ቱሪዝም መምሪያ ተወካይ ኃላፊ ወለልየቴ በዓሉ ባህላዊ ትውፊቱን ይዞ ለትውልድ ይተላለፍ ዘንድ የመጠበቅና የማስታወቅ ስራዎች የተ ስለመሆናቸው ገልጸዋል። በመስቀል በዓል ላይ እንደ አዊ ብሔረሰብ አስተዳደር ውሃ ከጎደለ በኋላ የሚከበር በዓል ስለሆነ ድቅድቅ ጨለማ ላይ የነበሩበትን እንኳን በሰላም ወደዚህ አደረሰን ብሎ የሚጠያይቁበት በዓል ስለሆነ ከሁሉም ቦታ መጥቶ የሚጠያይቁበት ባህሉን በተገኝ መንገድ የሚያከብሩበት ባህል ስለሆነ ይሄ ባህል ባህላዊ ትውፊቱን ጠብቆ እንዲቀጥል እንደ ባህልና ቱሪዝም የማስታወቅ ስራ የማስተማር፣ ማህበረሰቡ ደግሞ የራሱ አድርጎ እንዲይዝ የማድረግ ስራ እየሰራን ያለንበት ሁኔታ ነው።